ስ ጋይስ ይሄ በእውነት ቱ ዊክስ አሜሪካ ነገር ነው የምላችሁ። እዛ የነበሩ ሰዎች ምንም አላሉ እንደዛ ሲያደርጉ። በእርግጥ የታሰሩት ሶስቱ ናቸው ሌሎቹም አላስቆማቸውም። ለዛ ነው አንዳንድ ጊዜ ራስን ሰውን ማመን ከባድ ነው። ሰውን አለማመን ጓደኛ አለማመን ከባድ ነው ግን ጓደኞቻችን ምን አይነት በእውነት እግዚአብሔርን ላይክ ዚስ ኢስ ናት ላይክ ውሸት ምናምን አይደለም። ይሄን ነገርኳችሁ ያለሁት ቤቢ ሻወር አዘጋጅቶላት ልትወልድ ሶስት ሳምንት ምናምን የሚቀራት ሴት ስታሳዝን ብታዩት ስትዘፍን ምናምን ምግብ ተበልቶ ምናምን ካለከ በኋላ ፐርፐዛቸው እነሱ እነሱ ናቸው ያዘጋጁት። ሲጀምር ሰርፕራይዚንግ ቤቢ ሻወር ነው ማለት ነው የራሷ ጓደኞች የራሷ ጓደኞች ምንድነው ስትባላ፣ አንዱ ዲዘርቭ አታደርግም ልጅ እሷ መልሷ ማለት ነው። እና በዚህ ዘመን ውስጥ እንደዚህ አይነት ጓደኞችም አሉና ድምፅ አልሆኑም ብሎ እንትን ማለት ራሱ አስፈላጊ አይደለም ብዬ እንዳስብ ነው ያደረገኝ። ስንት ሰው ነው ያለው በዚህ ምድር ላይ ከናንተ ጋር የሚበላ ከናንተ ጋር የሚጠጣ ሁላ፣ we don't know ነው ምን እንደሚያስብ። እኔ በህይወቴ ያጋጠመኝ ነገር እንደዛ ስለሆነ ነው ጓደኛ ብላችሁ ከኔ ጋር የሚበሉ ከኔ ጋር ስጠጡ ለእኔ ለነሱ ብዙ ነገር የሆንኩላቸው ሰዎች እኔን ሲያሙኝ ነበረ። እግዚአብሔርን አንደኛ እኔን የሚያሙኝ እነሱ ነበሩ። እነዛ ሰዎች እድል እንዳሙኝ እድል ቢያገኙ እኔ እግዚአብሔር ባይጠብቀኝ ኖሮ ከመግደል ወደ ኋላ አይሉም ነበር። ያው አሜሪካን ሀገር ከገደሉ ትንሽ ኢትዮጵያኖች ስለምንፈላ ነው እንጂ

አስተማሪ ቡል ታደርገዋለች። ልጁ ኦሃዮ ነው። እሱ ደግሞ ኦሃዮ የምትኖሩ ሰዎች እሱን ዜና ካያችሁ፣ የ11 ዓመት ልጅ ነው። በአስተማሪው አትችልም ምናምን ትለዋለች፣ ትምህርት ቤት ውስጥ ማለት ሰነፍ ተማሪ ናንተ ምናምን ትለዋለች። ልጁ ሁሌ ነው የምትለው ከአንድም ሶስት ጊዜ። ቤተሰቦቹ ሂዶ ትምህርት ቤት ከስተዋል አስተማሪዋን እና ምንም አልተደረገም። ልጁ ጥቁር ነው እሱ ንል ነው ምንም አልተባለም። ከዛ የዛሬ እሱም ሁለት ሳምንቱ የመጨረሻ ምን አረገ ቤቱን ገብቶ ሩሙ ገብቶ ራሱን አጠፍ የ11 ዓመት ልጅ በአስተማሪው ምክንያት ምንድነው? ክላስ ውስጥ ተማሪዎችን ታስቅበታለች። አንተ ሰነፍ ተማሪ ነ ምንም አችልም ደደብ ነ ምናምን እያለችው ማለት ነው። ከዚህ በፊት እንግዲህ ከአንድም ሁለት ጊዜ ለቤተሰብ ተናግሮ ቤተሰብ ሄዶ ትምህርት ቤት ተናግሯል ተናግሮ ተው ማለት ነው። እንደዚህ አይነት ነገር ስትሰሙ ወላጆች፣ አሁን በደይዚ ለዛ ነው ባለፈውም ራሳችሁን ሰብስቡ ዝምብላችሁ ብላችሁ የዚህ ሀገር ልጆች በጣም ሴንሴቲቭ ናቸው፣ አትናገሯት ምናምን ስላችሁ የነበረው በዚህ በዚህ ነው። እንደኛ አይደሉም የዚህ ሀገር ልጆች። ዲምቪ ነው ኦሃዮ ነው እያየውት፣ ዲምቪ ነው እንዴ። ለዛ ነው አንዳንዴ፣ ማለት ነው ራሳችሁን ላይ የምታወሩት ነገር ከእናንተ የሚወጣው ቃል አንደበት የሆነ በቃ ሌላ ሰው ጋር ችግር የሚያመጣ ከሆነ ማቆም ጥሩ ነው። አሎ እንዴት ማቆም ጥሩ ነው። አካባቢያችሁ ላይ ያለው ሰው ደግሞ ከንፈርት ማሰማችሁ ከሆነ ጓደኞቻችሁ ስታያቸው ውስጣችሁ የሆነ ነገር ከነገራችሁ በቃ የሆነ ነገር አለ። ውስጣችን የሚነግረን ነገር ማመን ጥሩ ነው፣ መቀበል ጥሩ ነው። ቶዳ ቴንኪዩ

አሎአውን አሁን አሎ ያለሽ አለሽ ጥሩ ኤክስፒሪየንስ ያለሽ ከምር ጥሩ ኤክስፒሪየንስ ነው እ እዚህ አብዛኛው ቲክቶክ ላይ ኦር ሶሻል ሚዲያ ላይ እንደዚህ የሚመክር ሰው ወይ እንደዚህ ስዓል ሰውነሽ የሰማሁት እና በጣም ገርሞኝ የገባሁት በጣም አስተውለሻል፣ ነገሮች ብዙ ጊዜ ለምን እንደሆነ አላውቅም፣ ሰዎች ግን አያስተውሉም። አሁን አንቺ ባስተዋልሽበት ደረጃ ማለት ነው፣ ወይንም ደግሞ ወጥተው እዚህ ሶሻል ሚዲያ ላይ እንደዚህ አይነት ነገር ወጥተው መናገር ይፈራሉ ይሁን አላውቅም፣ ምን እንደሆነ ግን አልገባኝም። ስፔሻሊ በፍሬንድ ዙሪያ ላይ ያልሹው ነገሮች እና ይሄ ቤቢ ሻወር በጣም ይሄ እንትን ነው። እሱን ታሪክ ባላውቀውም ግን እንዲህ በፍሬንድ ዙሪያ ላይ ያለው ግን ኮመን ነገር ነው። አንዳንድ የራሱ ፍሬንድ ባይኖርህስ የሚለው ነገር ላይ ደርሳለው ደርሳለሁ ላይኪ ነው። ከምትሰማው እና ከምታየው አንጻር ነው። እና አስቸጋሪ ነው፣ በጣም ኢሞሽናል አድርጎ ወይን የገባውት